ሁለተኛው የሰው ልጅ የሚያከብረውንና የሚያምነውን ነገር ይከተላል። አባቱን የሚከተለው እናቱን የሚያዳምጠው የሰፈር ጎበዝ አለቃውን እንትን የሚለው ማርሻል ካሪዝማ የሚባለው እንትን የሚለው ለዛ ነው። ኢቨን ኢፍ ሶሊቲድ ማንነት ቢኖረንም፣ ነጠላ ማንነት ቢኖረንም የሆነ ሰው ቀልባችን ይገዘዋል። ቀልባችን የምንገዛው? የምናከብረውና የምናምነው ከሆነ ብቻ ነው። ሶ የሚታመኑእና የሚከበሩ ሆነው ያገኘናቸው ሰዎች ባገኘናቸው ሰዎች ለመመራት ዝግጁ ነን። ሪስፔክት እና ትረስት ሁለቱ ካላቸው ናቹራል ነው የሰው ልጅ ኦቶሪቲን እንትን ይላል። አለቅነትን አይፈልግ ሬዚስት ያደርጋል ጋይዳንስን ግን ክራቭ ያደርጋል። ነፃ መሆን ይፈልጋል። በበላዩ ላይ ሌላ አለቃ እንዲኖር አይፈልግም፣ ረዚስት ያደርገዋል። ተፈጥሮ እዛ የአለቃና አለቃና የምናምን ፀብ የምናምን ፀብ የምትሉት እሱ ነው የምንለው እሱ ነው። ግጭቱ ምናምን የሚመጣው ከዛ ነው። ጋይድ የሚያደርገውን ሰው ግን ክራቭ ያደርጋል መንፈሱ እንዲሆን እንደዚህ ብታደረጋ ይሻል የሚለውን ይወዳል። የሚያዘውን በኦቶሪቲ መልክ የሚለውን የሰው ልጅ መሪዎችን የሚከተለው በራሽናል የወሰነው ብቻ አይደለም። ቅድም እንዳልኩት ከ95 እስከ 90 ፐርሰንት የሚሆነው ውሳኔ የምንወስነው በኢሞሽን ነው፣ በኮግኒቲቭ ባያስ ነው። ነን ደልብረት ዲሲሽን ነው። የሰው ልጅ ይፈራል፣ ተስፋ ያደርጋል፣ አምቢሽን አለው፣ ቢሎንጊንግ አለው። ሆየሆኑ ከዚህን የመጣሁት የነገሌ ዘር ነኝ የገሌ እምነት ተከታይ ነኝ ይላል። እነዚህ ነገሮች ድራይቭ ያደርጉታል። ከሱ ሃይማኖት የመጣ ከሆነ ከሱ ብሔር የመጣ ከሆነ ከሱ አካባቢ የመጣ ከሆነ አንተን ሲያይ ኢራሽናል ተስፋ የሚሰማው ከሆነ አንተን ሲያይ ፈርቶት ብርክ ብርክ ብሎት ልክ ሲያይ ፍራቸው ብን ብሎ የሚጠፋበት ከሆነ ይከተልሃል። ሶ በሰው ልጅና በመሪዎች ያለው ግንኙነት ቅድም ባስቀመጥ ነው በትራይባል ኢንስቲንክቱ ወይ ትረስትና ሪስፔክት የሚያደርጋቸው በመከተል ራሽናል እንትን ብቻ አይደለም። የማይገለጽ ነገር አለ የጀርመን ሴቶች ለሂትለር እንደዛ ያበዱት ለምንድን ነው አንዱ በጣም ብዙ ሴቶች ራሳቸው ሴቶች አጥፍተዋል ለሂትለር ብለው በጣም የተለየ ድጋፍ ነበረው ሂትለር እንትካ እንትምት ምን ለምንድን ነው አይገባችሁ በቃ ዘር ክሊንተን ሞኒካ ነው ማቅጦ ጋር ማጥቶ ኢምፒች ይደረጋል የአሜሪካ መንግስት እና ከዛ በፊት ማን ዊልሰን ነው የሚባለው በባለቤቱ ላይ ሲማገድ በጣም ከፍተኛ የአሜሪካ ሴቶች ቁጣ ነበር። በፐብሊክ ኦፒኒየን ሰርቬይ ሲደረግ ስልሳ ምናምን ሴቶች ችግር የለውም ማለት ክሊንተንን ደገፉት። እንግዲህ ሴቶች ሌላ ሴት ስትጎዳ ሲደግፉ አሜሪካን ሀገር በጣም ማይታሰብ ይሁን ኢራሽናል ደገፉት። ሂላሪ ክሊንተን የባለፈው ምርጫ የዛኛው ምርጫ ስትወድቅ ምክንያት አለው። የአሜሪካ ሴቶች ድጋፍ ብዙ አላገኘች ያኔ የተፈጠረው ነገር ጭራሽ እሷ ተጎድታ ተጠልታለች። የተጎዳችው እሷ ደረገባት እሷ ነች በብዙ ሴቶች ተጠልታለች። ኃላፊነት ስላት ወጣች ነው። አሜሪካን ሴቶች እንደዛ ነው። ኖርማል ዘቢሳም ዘራ ሎት ኦፍ ኢራሽናል ቲንግስ። ቅድም እንዳልኳችሁ ልጁን ልጅህ ስኳር በሽታ ሊታመም ነውና በግሪ ዘው እምቢ ብሎ ፒያኖ ሲደረግ እንደሚሄደው ሰው ማለት ኢራሽናል ነው አይደል? ለልጅ ጤና መሆን አለበት። ለልጆቻችን ሞታለን ነው አይደል? ምንድነው ግን በተግባር ይራሽናል። ለምሳሌ ስቶሪ፣ ጥሩ የሆነ ስቶሪ ቶለር ሬስፔክት ባይደረግ ባናቀው ትረስት ባናረገው ምናምን የሆነ ቦታ ሳናቀው በጣም ጥሩ ልባችንን ቀልባችን የሚገዛ ስቶሪ እየተናገረ ካገኘን ሰው እንከተለዋለን፣ እንደ መሪ እንቀበለዋለን። ያደረገው እናረጋለን፣ የወደደውን ወዳለን፣ የጠላውን እንጠላለን፣ ኢንፍሉንስ እንደረጋለን። ግን እንቆቅልሽ ግንኙነት አለ። የሰው ልጅና ተፈጥሮና መሪነት እንቆ የእንቆቅልሽ ግንኙነት አለው። ለምሳሌ ዘ ፓወር ፓራዶክስ የሚባል አለ። ዘ ሞር ዩ ሲክ ፓወር ዘ ዊከር ዩ ቢካም ፓወር፣ ሀይልን የበለጠ በፈለጋችሁ ቁጥር ዊክ ነው የምትሆኑት። ኦቶሪቲ ሰጣላችሁ ሰው ታዛላችሁ፣ ምን ትላላችሁ? ቀጭንታ ሰጣላችሁ ሰው አላከብርም ይላል። ከሂውማን ኔቸር ኦቶሪቲን ስለማይፈልግ ጋይዳን ስለሚፈልግ ትጣላላችሁ ዊክ የሆናችሁ ከሰው እየተነጠላችሁ ሰው እየጠላችሁ ይሄዳል። ሰርቫንት ብትሆኑ ደግሞ ጋንዲ እንዳለው ሰርቭ ስታረው ሰው ይወዳችኋል፣ ይቀበላችኋል እንደ ሞራል ጋይዳንስ የሞራል እንትኑ የበላይ አድርጎ ያያችኋል፣ እንደ መሪነት ያጋል ዩ ጌት ሞር ፓወር ኤንድ ኢንፍሉዌንስ። ስለዚህ ሊደርስ ሁ ፎከስ ኦን ሰርቪንግ አዘርስ ጌይን ሞር ኢንፍሉዌንስ ሌላውን ማገልገል ላይ የሚተጉ የሚደክሙ መሪዎች የተሻለ እንትን ያገኛሉ ማለት ነው። The trust paradox የሚባል The more a leader listens the more they are heard እንግዲህ፣ አለቃ መስማት የለበትም ነው። መሪዎች ይበልጥ በሰሙ ቁጥር እነሱ ይደመጣሉ፣ ሌላውን ባደመጡ ቁጥር ይደመጣሉ። ሶ መሪዎች ማዳመጥ ያለባቸው ዝም ብሎ ለሰብአዊ መብት ምናምን ብሎ አይደለም፣ ለሌላው ብሏል። አውት ኦፍ ኢንላይተንድ ሰልፍ ኢንተረስት ነው ማዳመጥ ያለባቸው። ሲያዳምጡ ይደመጣሉ። ይደመጣሉ ብለው ማለት ዘኮንትሮል ፓራዶክስ የሚባል አለ። ዘሞር ሞር ዩ ኮንትሮል ዘ ሌስ ዩ ሊድ ኮንትሮል ባረጋችሁ ቁጥር ኢንፍሉዌንሳችሁ ይቀንሳል፣ ፓወራችሁ ይጨምራል። ፓወር ደግሞ እስካየኸው ድረስ ነው። ካላየኸ ዞር ስትል ዞር ይላል። ኢንፍሉዌንስ ካለ አእምሮን ከተወው እንትን ከላከው ወደ ውስጥ ካስገባህ ግን በሌለህበትም ቦታ አለ። ባትኖርም አለህ። አጠገቡ ሆነህ ምን እያደረገ እንደሆነ የማወቅ እድል ባይኖርህም አእምሮ ውስጥ ግን አለ፣ በሐሳብ በኢማጂኔሽን አለ፣ ያዳምጣሃል። ሌላው ዘ ሳክሰስ ፓራዶክስ ይባላል። ዊኒንግ ካን ሊድ ቱ ፌልየር። ቅድም ያልኳቸው ኤግዛምፕሎች ትላንት የተወሰነ የዚህ አይካረስ የሚባለው ኋላ ላይ ነገራችሁ ግሪክ እንትን ነው የሆነች ትንሽ ከተማ የግሪክ ከተማ ውስጥ ታስሮ ከአባቱ ጋር እንትን ይል ነበር እና እስር ቤት ስልችቶት ማምለጥ ፈልጎ ከአባቱ ጋር ይማከራል ከዛ እንትን አለ ክንፍ አለ በሱ እንትንትልና እጅህን አስረህ ማምለጥ ይቻላል ለምን ሄሊኮፕተር የለም ምን የለም ወደ ላይ ከበረረ ሊከተለው አይችልም በቅሎ ነው የሚከተለው በፈረስ ነው የሚከተለው ልጁ የተባለ ግን ምን ብሎታል ወደ ፀሐይ በጣም ከተጠጋህ ግን ዋክሱ እንትን ይላል ይመካል፣ ሶ ትወድቃለህ። እንትን አለ ግን ብሎ ተስማምቶ፣ ያን ያው የግሪክ ሚቶሎጂ ነው ፕራክቲካ ፕራክቲካ፣ ሚቶሎጂ ነው። ሶ ያን እንትና አድርጎ ወደ ላይ በረረ፣ ማለት ከእስር ቤቱ አመለጠ። ግን እየበረረ ሲሄድ ጣመው በጣም ከላይ ቁልቁል ማየት ሁሉ ነገር ሁሉ ከላይ ሆነ እንትን ስትል፣ ሶ ወደ ላይ እየበረረ እንትናል ወደ ፀሐይ ይጠጋ ሄደ እና፣ ሲጠጋ የዋክሱ መኮ ወደቀ ይባላል። ሳክሰስ በጣም ዲፊክልት ነው፣ አሮጋንት ካደረጋ ዘ ፕኒሽመንት ኦፍ ሳክሰስ ይባላል። ለምሳሌ ብሎክ ባስተር የሚባለው ፊልም የሚያከራይ ይሄ ፊልም አከራይ ቤት ክፍሉ የሚያከራየው ካምፓኒ፣ ቅድም እንደነገረ በጣም አትራፊ ካምፓኒ ነበር። ያ ካምፓኒ ስኬታማ ነው፣ በቃ ሌላ ማንም ይመጣበታል መሰለው? እና ካገኘው ትርፍ ውስጥ መድቦ ዲጂታል ምናምን ተለማምዶ እንደ ኔትፍሊክስ አይነት ካምፓኒ መሆን ይችል ነበር። ኦር ኔትፍሊክስ ግዙኝ፣ የኔትፍሊክስ ባለቤቶች ሄደው በትንሽ ብር ግዛኝ ሲሉት መግዛት ይችል ነበረ። ግን ሳክሰስፉል ስለሆነ አሮጋንት ሆነ፣ የራሱን ቴክኖሎጂ አልፈጠረም፣ ኔትፍሊክስን አልገዛም ብሎ አሰናበተው። በአስር አመት ውስጥ ከስሮ ከግበያ ወጣ። ኔትፍሊክስ አሁን ትልቅ ካምፓኒ ነው። ሙቪ ካምፓኒ ግን ኦንላይን ነው የሚያከራየው። ቅድም የነ አፕልና ብሎክ እንትናም ኮዳክም እንደዛ ነው። ቅድም የነገርኳችሁ ኮዳክ ትልቅ በጣም ምርጥ የሚባል ፎቶግራፍ የፎቶግራፍ ካሜራ የሚያመርት ካምፓኒ ነው። እነ ኮዳክ እያለ ማንም አንደኛ ነበረ። ግን ይሄ ካምፓኒ አሮጋንት ሆነው እና ዲጂታል ዲጂታል ካሜራ እየመጣ አይ የኔን ኳሊቲ አይወዳደርም፣ እንደኔ አይሆንም፣ የኔ ካሜራ ሁሌ ተፈላጊ ይሆናል ብሎ እንትናል። በ13 በ14 ዓመት ከስሮ ከገበያ ወጣ። ዲጂታል ካሜራ ተመራምሮ እንትን ለማት ኮዳክ ይበልጥ ነበር ካሜራን ያውቃል፣ አንደኛ፣ ሁለተኛ በቂ ገንዘብ አለው። ለአሬንዲ ቢመድም ኖሮ እንትናል። ሶ ሳክሰስ ፉል ስንሆን ስንሰቅ በአንደኛ አሮጋንት ያደረገናል፣ ከወደቅን ደግሞ በጣም እንትን ነው። ሳክስፉል ይበልጥ ሳክስፉል መሆን ዲፊከልት ነው። ዘሞር ሳክሰስ ስ ፓራዶክስ ነው። የተለየ ጥቃቄ የሚጠቀውስ ሊደርሽፕ ምንድነው? ባላንስ ነው ቢትዊን ፓወር ሚሊቲ። ፓራዶክስ አለበት። ፓወር አላችሁ መሪዎች በመሆናቸው፣ ሂዩሚሊቲ ግን ያስፈልጋል። ሂዩሚሊቲው ፓወሩ የሆነ ነገር አችል ለማድረግ ያግዛችኋል። ሂዩሚሊቲ ደግሞ ፓወር ይጠብቀዋል። ፓወር ድልድይ ነው፣ ሰዎች ጋር የሚያገናኛችሁ ሰዎች እንዲሰሙላችሁ የሚያደርግ የሚያደርስላችሁ ድልድይ ነው። ድልድዩ ደግሞ ሂዩሚሊቲ ሲኖረው ዩ ቢከም ሞር ኢንፍሉዌንሻል። ሶ ዶን ኤክስተንድ ፓወር ምናምን ብቻ አይደለም ፓወር ነሰሰሪ፣ ዩ ሃቭ ቱ ኮንሰርቭ ፓወር ግን አት ሴም ታይም ሂዩሚሊቲ ያስፈልገዋል፣ ባላንስ ያስፈልገዋል። ሳይኮሎጂካል ፋውንዴሽን የሰው ልጅ ፐርፐዝ ይፈልጋል። ዓላማ ይፈልጋል። ሲፈጥረው ቪዥን ይፈልጋል። ቅድም እንዳልኳችሁ ነው። ታሚል ናዱ ታሚል ታይገር የሚባለው አማፂ ቡድን የታሚል ናዱ ብሔረሰብ ተዋጊ ነው። ህንድና ባንግላዴሽ ውስጥ የሚገኘው የታሚል ብሔረሰብ መብት ብሎ አልተከበረም ብሎ ይሄ ስዊሳይድ ቦምብ ምናምናም የሚባለው የመጣው በእነሱ ነው። ይሄ አልቃይዳ ምናምን እንዳይመስላቸው፣ የመጀመሪያው ሱሳይድ ቦምበር የራስን አጥፍቶ ጠፍ የሚባለውን ነገር ያመጣው ታሚል ታይገር ነው። እና ያ ሁሉ ራዲካል እንትን ካውዝ ሆኖ ነው ፐርፐዝ ሆኖ ነው። የሰው ልጅ ፐርፐዝ ከማይኖረው የተሳሳተ ፐርፐዝ ይኑሮ ይባላል። ዊኒድ ፐርፐዝ። ጠዋት ተነስተን ጫማችንን አስረን ብቻችንን እንትን ብለን ወደ ሆነ ቦታ የምንሄደው ፐርፐዝ ከሌለን እዛው ተኝተን ነው የምንቀረው? ሊደርሺፕ ያን ፐርፐዝ ይሰጣል። ለመሪው ፐርፐዝ ይሰጠዋል። ያ መሪው ደግሞ እንሪተር ለተከታዮቹ ፐርፐዝ እንዲሆን እንዲሰጣቸው ያደርጋል። ሶ ሊደርሺፕ በራሱ ፐርፐዝ ይሰጣል ለሰው ልጅ። መሪዎች ደግሞ ሌላውን ሰው የሚኖርበትን ቪዥን፣ ፐርፐዝ ያጋሩታል። ወይ ነው የኢንፍሉዌንስ ኦፍ ኮግኒቲቭ ባይዝስ። የሰው ልጅ እንደምናስበው ራሽናል አይደለም። እንደበፊቱ አሁን፣ በፊት ክርክር ነበር። የሰው ልጅ ራሽናል ይራሽናል ትርጉም የለውም የሰው ልጅ ራሽናል የሆነ ኤሌመንት አለው፣ ኢራሽናል የሆነ ኤሌመንት አለው። ካታጎሪካሊ ራሽናል አይደለም፣ ካታጎሪካሊ ኢራሽናል አይደለም። በሆነ ኤሌመንቱ እንትን ነው ኮግኒቲቭ ባያስ ሂውሪስቲክስ ምናምን ይሏቸው አሉ። ለምሳሌ የሰው ልጅ ከጥቅም ከሚያገኝ ይልቅ መጎዳትን ማስቀረት ይፈልጋል። አንድ ሺህ ብር ከሚያገኝ መቶ ብር ማጣትን ይተዋል። መቶ ብር ከሚያጣ አንድ ሺህ ብር ፖሲቢሊቲ ማለት ነው። አንድ ሺህ ብር ከማግኘት እና መቶ ብር ከማጣት መቶ ብር ማጣት ነው የማይፈልገው። ነው ስ ዋይ ሪስክ እንትን የሚያደርገው የሰው ልጅ። ለምሳሌ ምርጫ ሲበዛ ቾይስ አቨይዳንስ ዞሪያል ሊሚት ነው። ሁለት ሱፐርማርኬት ላይ ጥናት ተሰራ። አንዱ ሱፐርማርኬት ላይ ሶስት የጨው ብራንድ ነው ያለው። አንዱ ሱፐርማርኬት ሀያ አምስት የጨው ብራንድ ተቀመጠ። እንግዲህ የምናስበው ምርጫ ሲበዛለት አማራጭ በበዛ ቁጥር እንትን ይላል ነዋል 25 የጨብረን የተቀመጠበት ቦታ ላይ ሰውዩ ሳይመርጥ ወጣ። በቃ ኮንፊውዝድ ሆነ። ቾይስ አቮይዳንስ። እኛ ምን አስበው እንግዲህ አሁን ምርጫ ሲበዛ ምናምን ይላል ነዋ። ልክ አይደለም። ሶ ሱፐር ማርኬት ምናምን ያላቸው ሰዎች ሱቅ ቤት በጣም ሲያበዙት ጫማ ለመግዛት ውጭ አገር ገብታችሁ ልብስ ምናምን ኮንፊውዝ ሆናችሁ ወጣችሁ አታውቁም ወይ የማይሆን ነገር ፒክ አድርጋችሁ? ቢኮዝ ዊ ሀብ ሊምትድ ሜንታል እንትን ዲስካውንቲንግ ሜንታል እንትን አል ሜንታል ሾርትከት ውስጥ እንገባለን። ምርጫ፣ ብዙ ምርጫ ለሰው ልጅ ጥሩ ነው ይባላል፣ ግን አይደለም። ዘሪ ሊሚት የመምረጥ አቅማችን በጣም ትንሽ ነው። ሶ ለሁን ዘሎስ አቨርዥን በያዝ ይባላል። ዘሎስ አቨርዥን በያዝ ማለት የሰው ልጅ ከጌን ይልቅ በሎስ አቮይዳንስ ሞቲቬትድ ነው። ጥቅም ከሚያገኝ ይልቅ ጉዳትን ማስቀረት ይፈልጋል። ይሄን የሚያቅ መሪ በቀላሉ ይጠቀምበታል። ፌስቡክ ለምሳሌ ዲዛይን ሲደረግ ቴክኖሎጂውን ኢንፎርሜሽን ቴክኖሎጂስቶች ነው ዲዛይን ያደረጉት። ግን ማነው አይዲያውን ያመጥ እንትኑ የዲዛይን አይዲያው የሚያመጣው ቢሄቪራል ሳይንቲስት ነው። ለምሳሌ ፌስቡክ ፖስት እንዳደረጋችሁ በአንድ ሰከንድ መቶ ሰው ላይክ ሊያደርገው ይችላል። በፍጹም ብትደክሙ መቶውን አታገኙትም። በአንድ ሰዓት በሁለት ሰዓት ነው የሚለቀቅላችሁ። በአምስት ደቂቃ ሁለቱን ሶስቱን እየለቀቀ ሱስ እንዲይዛችሁ ስንት ሰው ወደ ላይክ ያደረገው? አሁን ስንት ሰው ያላችሁ አዲክቲቭ እንዲሆን ዲዛይን ደረጋ። አዲክቲቭ ባህሪውን ከቢሄቪራ ሳይንስቶች ነው የመጣው። የሰው ልጅ ባህሪ የሚያውቁ ማለት አንደርስታንድ የሚያደርጉ ዚስ አር ሊደርስ ማይ ብራዘርስ። ሰው በቃ እንደዚህ ነው የሚመራው ስታውቀው ነው በስነልቦና ሶሻል ቢሄቪሩን በእንትን በሶሽዮሎጂ ስታውቁት ነው የሚመራው። ካልሆነ በቃ ሁሉ ዝም ብሎ ጸም ነው መጣላት ነው። በቃ ተው ትለዋለህ፣ አልተውም ይላል። ከኋላ ያመሃል ከኋላ ስትሄድ ስራውን ያበላሽብሃል። በቃ ዝም ብሎ ምንም አችም ሳታደርግ እንደተቋሰልክ ምንም ወደፊት ለፊት ሳትሄድ ትለያያል። አንተ መሪ ሳትሆን እሱም ተመሪ ሳይሆን ፎሎወር ሳይሆን ሮንግ ነው እና በድምር የሀገርን የትውልድን ድል ፈንታ አምክነን ማለት ነው። ይሄ መቀየር ይቻላ። ሲምፕል ነው። ዘ ሮል ኦፍ ኢሞሽናል ኢንቴሊጀንስ ሰልፍ አዌርነስ ሰልፍ ሬጉሌሽን ኢምፓቲ ሶሻል ስኪልስ እነዚህ በጣም ኢምፖርታንት ናቸው። መሪነት መጀመሪያ ሰልፍ ሊደርሺፕ ነው የሚጀምረው፣ ማስትሪ ራስን ማስተር ማድረግ ነው። በጣም ዘ ሲኦ ኦፍ ዋን ሰልፍ የሰው ልጅ መጀመሪያ ራሱን መምራት አለበት። እንደዚህ ይሆናለው እንደዚህ ያረጋለው ካለ እሱ ማድረግ አለበት። ሀቢቱን ኮንትሮል ማድረግ አለበት። መሪ የምትሆነው መጀመሪያ ራስን መምራት ስችል ነው። ሰልፍ ረጉሌት ማድረግ ስችል ነው። ኢምፕቲ እነዚህ ሁሉ የምታሳየው ስንልቦን አንደርስታንዲንግ ሲኖር ነው። ኢምፓቲ የሰው ልጅ እንደ የአእምሮ ሶስት ክፋ ያለ የኮሚኒኬሽን ይባላል። ፕራክቲካል ኮሚኒኬሽንም ይባላል። ኢሞሽናል ኮሚኒኬሽንም ይባላል። ስትራክቸራል ኮሚኒኬሽንም ይባላል። ክፍልፋ ያለ ነው። ይሄ ኒውራል ሳይንስ ነው እና አንድ ሰው ሲናገር ከሶስቱ አንዱን ነገር ተጠቅሞ ነው። ለምሳሌ አንድ ሰው መጥቶ ተጎድቶ መስሪያ ቤት ተጎድቶ መጥቶ በቃ አዝኖ የሰው ኃይል ናቸው ወይ መኪና ፍቀድልኝ ይል ወይ ፍቀድልኝ ልጅ ተጨንቃችሁ የነገራችሁት፣ እሱ ደግሞ የሚጠቀመው ፕራክቲካል ኮሚኒኬሽን የአእምሮን ክፍል ሊሆን ይችላል። አይ መመሪያው እኮ አይፈቅድም፣ አንተ መኪና አይፈቀድልህም ለግል ጉዳይ። ልክ ነው ምንም አላጠፋም ግን እናንተ ኢሞሽናል ሰለብራል እንትናችሁ ተጠቀማችሁ ነው የምታወሩት። እሱ ደግሞ እያወራ ያለው ፕራክቲካል ነው። እና በኮሚኒኬሽን ሚስ ማችንግ ፕሪንሲፕል ይሉታል። ወዲያው ኮንፍሊክት ውስጥ ትገባለህ። አንተም እሱም ትክክልህ። አንተም ተቸግረህ እርዳታ እየፈለክ ነው፣ እሱም በህጉ መሰረት እየከለከለ ነው። ግን ቢኮዝ ዩአር የኮሚኒኬሽን የምጠቀሙበት መንገድ የአእምሯችሁን ክፋይ የተለያየ ስለሆነ ሶ ኮንሽስ የሆነ መሪ ምን ያደርገዋል? ማችንግ ፕሪንሲፕል ያደርገዋል። ማለት ይህ ሰው ኢሞሽናል ሆኖ እያወራኝ ነው አምናት ጎኝቱ አለው ዘካር ጥፋት ነው። ልፈቅድለት አልችልም። ቀጣለው እኔ ማለቃለኝ ግን ኢሞሽናል እንትን ተጠቅሜ ላውራ ወይኔ አሁንስ በሰጠው በቃ ኔ ሁሉ በሰጠው ደስ ይለኝ ነበር። እንደዚህ እንደዚህ ግን አሁን ብሰጥ ከባድ ነው። ህግ ጣስ እንትን ላሉ እንደው በቃ ትንሽ ብር ላዋ ምን ላርቅ ምናምን ብትሉት ይረጋጋል። ወደ ጸባ ሄድ ወይ ሳባድ ዩዝ ሲዝ ኢሞሽናል ስትራክቸራል ነገሩን እየተጠቀመ እያወራችሁ ከሆነ ከንግግሩ ገምታችሁ ዘን ዩ ዩዝ ፕራክቲካል ሆኖ እያወራች ሆሆን እናንተ ኢሞሽናል ኮናች አትግባቡም። በቃ ሳይንስ ነው አሁን። እና የአሜሪካኖቹ ሲኦዎች ምናምን ይህን ተግባራዊ ያደርጉታል። ይሄ ፖለቲካል ኮሚኒኬሽን ሳይሆን ኢንዲቪዥዋል ኮሚኒኬሽን ያለውን እሱም በደንብ አንበው እያንዳንዱ ሰራተኛ ላይ ይጠቀሙበታል። ከዛ የሚፈልጉትን ነገር አችብ ያደርጋል። እና ዘ ቤስት ሊደር ሎጂክ ምናምን ይጠቀማል ግን አት ሴም ታይም ኢሞሽኑ ይጠቀማል ሎጂክ ብቻ ጋር የለውም ቁጥር ብደረድሩ ምናምን ሰው አያዳምጥም። ኢሞሽን ኦባማን በዛ ነው አይደል እንትን የሚሉት፣ በጣም ኢሞሽን ሪኮኔክት ያደርጋል ከሰው ጋር። የሰው ልጅ ተፈጥሮ ሊደርሺፕን ብሬክ ኦር ሜክ ያደርገዋል። ኢጎና ፓወር ኮራፕት ያደርጋል። ፊር ቤዝ ሊደርሺፕ በፍራቻ ላይ በምናምን ላይ በማስፈራሪያ ላይ ከተመሰረተ ሰው የሆነ ፖይንት ላይ ቲፒንግ ፖይንት አለው ያምጻል። አዳፕቲቢሊቲ ደግሞ እንደ ሁኔታው መቀየር ለሁኔታው ተለማማጅ መሆን ከጎደለ ኮላፕስ ይመጣል። ፊር ቤዝድ ሊደርሽፕ ከሰው ልጅ ተፈጥሮ ሰው ልጅ የሚፈልገው ጋይዳንስ ነው እንጂ ኦቶሪቲ አይደለም፣ ያጣላል የሰው ልጅ ይጓለው የገውጋንትን ጋር ያጣላል። እሱም ችግር ያመጣል። ሂማን ኔቸር ግን ትልቅ ሊደርሺፕ መፍጠር ይችላል፣ ትልልቅ አመራር መፍጠር ይችላል። ሂሚሊቲ ሲኖር ሰርቫንት ሊደርሺፕ ስትሆኑ፣ አገልጋይ መሪ ስትሆኑ ይሄ ከሂማን ኔቸር ጋር በጣም ይገርማ፣ ኢሞሽናል ይሆናል ሰው። ኮኔክት ያረጋል፣ ከእናንተ ጋር አይደንቲፋይ ያረጋል ራሱን። ሌላው ቪዥን ነው። የሰው ልጅ ቅድም ቪዥንና ፐርፐዝ ይፈልጋል ብያቸዋለሁ። ሳይኮሎጂካል ፋንዴሽኑ ያን ፕሮቫይድ ካደረጋችሁ በቪዥን ሞቲቬት ታደርጉታላችሁ። እንደ መሪው ይቀበላችኋል ማለት ነው። ሰዎች እንደ መሪ የሚቆጥሯቸው እና የሚከተሏቸው ሰዎች ኮምፐሊንግ የሆነ ቪዥን ፕሮቫይድ የሚያደርጓቸው የሆነ ከውዝ የሆነ የሚፈነቅል ስሜት የሚፈነቅል ነገር፣ አዳፕቲቢሊቲ እና ሬዚሊየንስ እንደ ሁኔታው መቀያየር ከሁኔታው ጋር ተግባብቶ ተስማምቶ መስራትና አይበገሬነት ደግሞ መሪነት ሎንጊቪቲ እንዲኖረው በጊዜ የሆነ ጊዜ በርቶ የሚጠፋ የሆነ የአንድ ዘመን መሪ ሳይሆን ለብዙ እንደ የሁኔታው የሁኔታውና የትውልዱ መሪ የሚሆን ፈጥሩ እንድትሆን ያደርጋቸዋል ማለት ነው። ሌላው ሂማን ኔቸር ይቀያየራል። ሂማን ኔቸር በጣም ትን ፍሌክስብል ነው። በዛ ምክንያት ግሬት ሊደርስ ማለት አጌንስታይም የሚቀዝፉ አጌንስታይም የሚገጥሙ ሳይሆን ከጊዜ ጋር ተዋደውና ተስማምተው ጊዜ የሚጠይቀውን ለውጥ ተቀብለውና ምተው የሚመሩ ሰዎች ናቸው። የሰው ልጅ ተፈጥሮ በሁለት ጎኑ እንደተሳለ ቢላዋ ነው። በአንድ በኩል ግሬትነስ ሲያዋልዳ፣ ትልቅነት ከተጠቀሙበት፣ የራስን ኔቸር ካወቁ፣ የምትመራውን ኔቸር ካወቅ በደንብ አድርገህ ተጠቅመህ። ጭራሽ ካልጠቀምንበት ደግሞ አንገት የሚቀላ ሰይፍ ይሆናል፣ እንጎዳለን ውጤታችን ላይ።